በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባረካችሁ። በብዙ ጸጋ በብዙ በጎነት ምሕረቱ ይጠብቃችሁ የረዳችሁ ያገዘን ያገዛችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደለን ሲከፍል የተከፈለላቸው ያደረገን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። እንደምንቆያችሁ ሁሉን የሚችል አምላክ ክብር ይግባው። የእግዚአብሔር ልጆች የአጋፔ ቤተሰቦች በመሆናችሁ ደስተኛ እንደሆናችሁ ተስፋ አድርጋለሁ። አሁንም አዳዲስ ሰሚዎች ቤተሰቦቻችን ብትሆኑ በጣም ደስ ይላችኋል። ትምርቁን አላችሁ። እግዚአብሔር ባርካችሁ። ሁሉንም የሚያደርግ አምላካችን እግዚአብሔር ለትውልዱ በረከትን ይስጥ። ዛሬ መንፈስ ቅዱስ የሚናገረን መንፈስ ቅዱስ የሚለን በማለዳ መብራታችሁን አዘጋጁ። ኦሪት ዘጸአት ምዕራፍ 30 ቁጥር ሰባት ላይ እግዚአብሔር አሮንን ሲያዘው የተናገረው ቃል ነው። እንግዲህ ካህን በማለዳ መብራት ያበራል በመቅደሱ። ከጥንት ዘመን ጀምሮ እስካሁኗ እስከ አዲስ ገዳም ቤተክርስቲያን ድረስ የማለዳ ጸሎት ሲጀመር ካህኑ መብራቱን አብርቶ ነው በእግዚአብሔር ቤት። ይሄ እንግዲህ ለሕይወታችን ምሳሌ ነው። እኛም ሌሊቱ ሲነጋ በማለዳ መብራት አብርተን ቀኑን መቀበል ይገባናል። እንደምታውቁት ይሄ ቀን አለ እግዚአብሔር ቀን አይደለም ይሄ ፀሐይ ያለ ጽድቅ ፀሐይ ያለ ኢየሱስ ክርስቶስ ፀሐይ አይደለም። ስለዚህ በማለዳ ስንነሳ ማድረግ ያለብንና የሌለብንን መሰረታዊ ነገሮች ነው ዛሬ በዚህ ትምህርት የምንካፈለው። ሁሌ ጠዋቱ ሲመጣ ሌሊቱ ሲያለፍ ካልጋችን ስንነሳ ማወቅ ያለብን የመጀመሪያው ነገር ቀኑ የእግዚአብሔር መሆኑን ነው። የእግዚአብሔር ስጦታ ነው ያቀን። ለምሳሌ አንድ ሰው እጅግ ውድ ስጦታ ይዞ አልጋችን አጠገብ ቆሞ ብናገኘው፣ ያንን ሰው አልፈን አልጋውን ገልጠን ያንን ሰው አጠገባችን ያለው ስጦታውን ተቀብለን ምንም ሳንናገረው ምንም ሳንለው ትተነው ወደ መታጠቢያ ክፍል አንገባ። የሚወደንና ውድ የሆነ ስጦታ ያመጣልን ሰው እኔ ምንድን ነኝ ለዚህ ክብር በዚህ ልክ በጠዋት አልጋዬ ድረስ ይዘልኝ የመጣው ስጦታ ማንም ብላችሁ አመስግነን አይደል? አቅፈን አመስግነን፣ ስምን ሰላም ብለን፣ ተቀመጥ ብለን አመስግነን ሆነ ወደ ሌላኛ ጉዳያችን የምንሄደው ልክ እንደዚህ ሆኖ ቀን እጅግ ውድ ስጦታ ነው። ያው እግዚአብሔር አልጋችን አጠገብ ይዞልን የሚቆም የተጠቀለለው ውዱ ስጦታ፣ በብርሃናማ ወረቀት የተጠቀለለው ስጦታ ዛሬ ነው በቃ ሲነጋ ያን ቀን ለመኖር መቻላችን የምንሰራበት ከልጆቻችን ከቤተሰቦቻችን ከእናት ከአባቶቻችን ጋር የምንደሰትበት ከምንወደው ሰው ጋር የምንወድበት የምንወደውን ስራ የምንሰራበት ሕልም የምናለምበት ተስፋ የምናደርግበት ይሄ ውድ ቀን የእግዚአብሔር ስጦታ ነው። ስለዚህ ጠዋት ስንነሳ በመጀመሪያ ምንም ነገር ሳንነካ ስልካችንን ሳንነካ ሌላ ጉዳዮች ሳንገባ ለም በምንችለው መጠን በፊቱ ቆመን አመሰግናለሁ ማለት ያስፈልጋል። ሁልጊዜ በእኛና በእግዚአብሔር መካከል ምንም ነገር እንዲገባ መፍቀድ የለብንም። ከዚህ ቀደም በነበረንም ትምህርት አንስተነዋል። መጀመሪያ የዚህ ዘመን ትውልድ መጀመሪያ ካልጋው ሲነሳ ትራሱ አጠገብ ቻርጅ ያደረገውን ስልክ ነው የሚከፍተው ዓለም እንደሰነበተች ለማለት እንዴት ሆነ፣ ማታ እንዴት አደረ ለማለት ልማድ ሆኖ ሱሶ ነው ስልክ። አንድ ሰው በስማም ሳይል እግዚአብሔር ይመስገን ሳይል ተነስቶ ስልኩን ካነሳ ከአንተ ይልቅ ስልኩ ይበልጥብኛል ማለቱ ነው። እግዚአብሔር ደግሞ ምንም ነገር እንድናስበልጠው አይፈልግም። ከልቡም እንደሚያዝንብን ወይዘፈጠረት መላፍ ቁጥር 15 ላይ ማንበብ ይበቃል። ምንድን ነው ጌታ እግዚአብሔር አዳመን ያለው? ከኔ ይልቅ የሚስትን ቃል ሰምተሃል። ከኔ ይልቅ ስልክ ትወጃለሽ። ከኔ ይልቅ ስልክን ነው የምትወደው። እንዴት ብለ ርዳኝ ትለኛለ። እንዴት ከኔ ጋር ዋል ትለኛለ። ውድ ውስጦታ የሰጠነ እግዚአብሔር ነው። ቅድም እንደተባለው መዋልን ማደርን ቀኑ የሰጠን እሱ ነው። ውድ ስጦታ ይዞ አጠገባችን ቆሞ ከሱ አልፈን እጃችን ላይ ቀዳዳ ምንጮችን የሚያሳየንን ስልክ ከፍተን እናያለን። ይሄ መወገድ የሚገባው ልምምድ ነው። ይህን ከሰማችሁበት ከዛሬ ቀን ጀምሮ መቆም ያለበት ልምምድ ነው። ስልካችሁን ማየት ትችላላችሁ፣ ግን ቀድሚያ ለሚሰጠው ቅድሚያ ይሰጣል። ቅዱሳን በጠዋት ትዳር ያላቸው ቅዱሳን ሚስቶቻቸውን ሳይስሙ ነው እግዚአብሔርን ሰላም የሚሉት። እግዚአብሔር ከሚስትም ነው በላይ ከልጆችም በላይ ነው። ይሄ ማለት አንዳንዶቻችን ደግሞ ልጆቻችን አብረውን ጠዋት ሲነጋ አልጋችን ላይ መጥተው ይሰበሰባሉ ካሉ መጣው ይሰበሰባሉ። እነሱን ከመናገራችን በፊት ከያው እግዚአብሔር ጋር መነጋገር አለብን። እነሱም ከእግዚአብሔር በታች ናቸው። አጠገባችን ምተኛ ሚስት ወይም የሚተኛው ባል ከሱ በላይ እግዚአብሔር ቅድሚያ ያለው እና መሽመርሽም ሰዓት በመጸድ ላይ አድካሚ የሚጠብቁትን ሰዎች በማድከም አይደለም። በእርግጥ እንደው ቢያንስ የግል ጸሎታችን ረዥሙ ጸሎታችን እንዳለ ይሁን፣ ግን በልባችን ቢያንስ ለአንድ ለሁለት ደቂቃ ጸሎት ማድረግ አለብን። ያው እግዚአብሔርን አግኝተን ሰላም ብለን ምስጋና ቅርበን ከዛ ወደ ከበቡን መመለስ እንችላለን። እና የመጀመሪያው እንግዲህ ማድረግ ያለብንም የሌለብንም ነገር ይሄ ነው። ሁለተኛው የወንድምን በደል ማሰብ በጠዋት ተነስቶ አጠገብ ያለ ሰው በሕይወታችን ውስጥ የወጋን ሰው ማታም አዝለነው ተኝተን ጠዋት አዝለነው መነሳት የለብንም። ቀንን ክፉ የሚያደርግ ጨለማ በልባችሁ እንዳይገኝ እንዳይገኝ ነው። ጌታችን መድኃኒታችን የሱስ ክርስቶስ በሌሊት የሚመላልስ ብርሃንን አያየም ጨለማን ያያል ነው የሚለው። ዮሐንስ ወንጌል 12፣11 ሌሊት የሚመላልስ ማለት የምታዩት ሌሊት ሆኖ ጠዋት ጠዋት ተነስቶ ሌሊትን የሚያይሰዋል የጎዳቸውን ሚስቶን የጎዳትን ባሏን፣ ወንድሟን፣ ጓደኞቿን ወይም ጓደኛውን፣ የስራ አለቃውን፣ ሌላም ሌላም ብቻ ጎዳኝ የሚለውን ሰው በጠዋት ተነስቶ በዛ ሰው ርር ብሎ አልጋ ገልጦ ተነስቶ ፊት መታጠብና ወደ ውጭ መውጣት ጨለማን ለብሶ መውጣት ነው። እኛ ሰዎች ይወላ ሁለት ነን፣ ብርሃንም ነን ጨለማም ይገጥመናል። ውስጣችን ጨለማማ ለጨለማው እድል ፈንታ መስጠት የለብን። በቀን የሚመላለስ ብርሃንን ያህል ቀን ቀን ልብ ይኑረን። የሚወዱን ሰዎች ነው ጠዋት ተነስተን ማሰብ ያለብን እስከ መስቀል ድረስ የወደደን ጌታ ኢየሱስ ክርስቶስ መታየታችንን እናስባለን። አብን እንዲህ አይነት ፍቅር የሰጠትን አብን እናስባለን። ይሄን ያስረዳንን መንፈስ ቅዱስ ነው ወይም አንዱን አምላክ እግዚአብሔር እናስባለን፣ እናመሰግነዋለን። አጠገባችን ያሉ ቤተሰቦቻችን አሉ፣ እጅግ የሚወዱን። በእኛ መነሳት በእኛ ስልክ ማንሳት የሚጓጉ ስልኮች ሁሉ ወደ እኛ ይደወላሉ። የሚደወሉ ከሆነ የሚፈልጉን ሰዎች አሉ ማለት ነው። እነዚህን ሁሉ ሰዎች እያሰብን እግዚአብሔርን ማመስገን ነው። ጠዋት ነው ቀኑ ቀን እንዲሆን በቀን መመላለስ ያስፈልጋል። በጨለማ መመላለስ ግን በቂም በቃ ተናዶ በግኖ መነሳት እሱን ነገር እሱ ሰው እሱን አሳይኝ እያለ መነሳት ያበላሻል፣ ጎዳናን ያበላሻል። እና በጨለማ የሚመላለስ ጨለማን አይም ብርሃንን አይም የሚለው ቃል ተፈጻሚ ሊሆንብን፣ ቀኑ ብርሃን ሊያጣ ውሎ ሊበላሽ ይችላል። እንደዛ አድርገን ቀኑን መጀመር የለብንም። ሌላው በጣም ቅዱስ የሆነው ልምምድ መጽሐፍ ቅዱስ ትራሳችን ጋ ወይም የምናስቀምጥበት ቦታ ተቀምጦ አንድ ቋሚ የመጽሐፍ ቅዱስ ክፍል የምናነብ ቢሆን፣ ለምሳሌ ሉቃስ ወንጌልን ብትጀምሩ አንዱን ምዕራፍ ወይም ግማሹን ምዕራፍ እንዳቅማችን አንብበን፣ ነገም አንብበን፣ ተነገ ወዲያም አንብበን፣ ተነገ ወዲያም አንብበን አንድ ወር ሁለት ወር ብናነብ የመጽሐፍ ቅዱስ እውቀት አግኝተን በዛ መጽሐፍ ላይ ያለው መንፈስ እኛ ውስጥ ገብቶ የእግዚአብሔር ቃል ደግሞ ስለታም ሰይፍ ነው አይደል? ስናነበው አጋንንትን በዙሪያችን የሚቆሙ በቤታችን ሊሰሩ የሚፈልጉ መናፍስትን ወቅቱ ጥሎልን እውቀት አግኝተን በርትተን እንድንነሳ ያደርገናል። ጠዋት ጠዋት አንድ የመጽሐፍ ቅዱስ ክፍል የምናነብ ቢሆን እጅግ ይመረጣል። መንፈሳዊ ሕይወታችን በሶስት በአራት ወር ውስጥ ብዙ ደረጃ ሊያድግ ይችላል ብዙ ደረጃ ሊያልክ ይችላል። ይህንን በደንብ ማሰብ ይገባል። ሌላው ጠዋት ተነስተን የፍርሃት መንፈስ ይዘን ልንነሳ እንችላለን። ብዙ ጊዜ የፍርሃት መንፈስ ጠዋት ጠዋት ይመጣል። ምክንያቱም ተስፋችን የሚከፈትበት ሰዓት ነው። ከእንቅልፍ ስንነሳ አዲስ ቀን እናያለን። ብርሃን ወደ መስኮታችን ይገባል። ይህን ቀን ደግሞ ደስ ብሎን እንድንሆን የማይፈልግ ደግሞ ተስፋ እንዳይሰማን የሚያደርጉ ሀሳቦች እና ድርጊቶች እንድናደርግ ሊገፋፋን ይችላል። እኛ ከዚያን ተቀብለን በቃ ሊደብረን ይችላል። ወዲያው በቃ የሚያስጨንቁ ነገሮች አእምሯችን ውስጥ ሊመጡ ይችላሉ። አንዳንዴ እኛ ማናስተካክላቸውን ጉዳዮች አምጥተን ልንጨነቅ እንችላለን። እንደ ሀገራችን እንደዚህ ሆና ልትቀጥል ነው ብለን ልንጀምር እንችላለን። እንደዚህ በማለታችን ሀገራችን ምን እንድናደርግላት እንችላለን? እያችሁ ከዛ ያንን የሚያጠናክሩ ቪዲዮዎችን ከፍታለን። ልትፈርስ ነው፣ ልትጠፋ ነው፣ እንዲዚህ ከጦርነት አለ እንትን አሸነፈ፣ ተሸነፈ፣ ተመታ የሚሉ ዜናዎችን መስማት እንጀምራለን። ከዛ የህይወት አቅጣጫችን ሙሉ ለሙሉ ወደ ጦር ሜዳ ሄዳል ማለት ነው። በሰላም ሀገር ጦርነት ውስጥ እንገባለን። ውስጣችንን በውጊያ በሁከት ይጨነቃል። እንዲት አውስትራሊያ የምትኖር እህቴ ስትነግረኝ ነበር በጣም የሰላም ሰው የነበረች ናትና በቃ አሁን እንዲህ አይነት ልምምድ ውስጥ ገባ ይሳታቅ ጠዋት ተነስቼ ፖለቲከኞችን አክቲቪስቶችን ማየት ጀመርኩ። ከዛ እንቅልፍ የለኝ በሌስ ሳልተኛ አድራለሁ ተበለሻሸ ነገር ሁሉ ስትል ነበር። ይሄ ዲያብሎስ ቅጣት ነው። ዲያብሎስ ሰዎችን የሚቀጣበት የሚያስጨንቅበት መንገድ ነው። ያው ፖለቲካ የዲያብሎስ ጦር መሳሪያ ነው ማወቅ አለባችሁ። እና ተነስተን እኛ ልንቀይረው በማንችለው ጉዳይ ላይ መጨነቅ ቀኑን ማጨለም ነው። ብሩህ ቀን እንዲሆነን እምነትና ተስፋን ነው። የእግዚአብሔርም ቃል እምነት፣ ተስፋ፣ ፍቅር ከፊት ለፊት ፍቅር፣ እግዚአብሔርን መውደድ፣ ቀኑን ደስ ብሎ መቀበል፣ ቤተሰብን መውደድ፣ ራስን ለራስ ጥሩ ስሜት ይዞ መነሳት ካልጋ። ተስፋ ደግሞ ጥሩ ቀን ነው የሚሆነው እግዚአብሔር ከኛ ጋር አለ ብሎም ማለት፣ ያም ደግሞ እንደሚሆን በእውነት ማመን እምነት፣ ተስፋ፣ ፍቅር ይባላል። በዚህ ነው ቀን የሚጀመረው እንጂ በቀቢጸ ተስፋ፣ በተስፋ መቁረጥ ቀንን መጀመር አደገኛ ነው፣ እግዚአብሔር ልጆች እና ፍርሃት ፍርሃት ሲለን ቶሎ ብለን ቅድም ባል መንፈሳዊ ልምምዶች መዶች በመጸለይ ቃል በማንበብ ራስን ማከም ያስፈልጋል። ያው መንፈሳዊ ውጊያ ነው። የፍርሃት መንፈስ አልሰጠንም ሲል መንፈስ ነው ማለት ነው ፍርሃት የሚባለውን ነገር የሚለቅብን። ስለዚህ እኛ ምና ከፍተው ጦርነት ያን ያሸንፈዋል። አንዴ መጽሐፍ ቅዱስ ክፍል ጮክ ብለን ብናነብ ስመ ኢየሱስን ጠርተን ስመ እግዚአብሔርን ጠርተን ብንጸልይ ያን ጊዜ ቋሚ ስናደርገው አጋንን ተስፋ እየቆረጡ የተሸነፉ የተሸነፉ ከማይችሉት ጠላት ጋር ስለምናሰልፋቸው ተሸንፈው ጥለውን ይሄዳሉ እና ተስፋ በውስጣችን እንዲኖር ከሚያደርግ ጋር ጠዋታችንን መጀመር ይገባናል። ሌላ በተለየ መንገድ ሲዞር ዞር ብላችሁ እዩት። ቤታችሁ እናንተን ከዝኖ ያሳደረ የተሸከማችሁን አልጋችሁን እዩ። የአገለግሎች የአገልግሎት የምትጠጡባቸውን ስኒ ብርጭቆች እዩ። የምትታጠቡበትን ሻወርና ውሃውን እዩ። እናንተን ያጥባል አልጋው እናንተን ይሸከማል፣ ማዕዱ እናንተን ያገለግላል። ሁሉ ነገር በዙሪያችን ያሉ ነገሮች ሁሉ እኛን የሚያገለግሉ ናቸው። እኛ ጌታ ነን። በቤታችን ዞር ብላችሁ ይሁት እንደ ስፋታችንና እንደ ጥበታችን ልክ ሁላችንም ጌቶች ነን እና ሁሉ ወደ እናንተ ነው። ሁሉ በዙሪያችን ያለ ነገር ሁሉ ወደ እኛ ነው የሚመለከተው እና አሁን እኔ ስቱዲዮ ውስጥ ተቀምጨ ካሜራ አለ፣ ኮምፒውተር አለ ወንበራ አለ መጽሐፍቶች አሉ። እነዚህ ሁሉ ወደ እኔን ለማገልገል የመጡ ናቸው። አያችሁ፣ እኔ እዚህ ውስጥ ብቻዬን እንደሆን እንዴት ነው የሚሰማኝ? ልዑል መሆኔን ነው የሚነግሩኝ። የእግዚአብሔር ልጅ መሆኔን ነው የሚነግሩኝ። ደግሞ መንፈሳዊ ሰራዊት ደግሞ በዙሪያችን አለ ማናየው። አይኖቻችን ቢከፈቱ እንገረምባቸው የታጠቁ መላእክት ደግሞ አሉ። ብዙ መላእክት ተከበን ነው ምናድረው። አይኖቻችን ቢከፈቱ ቤታችን ሙሉ ለሙሉ መላእክት አሉ። እንደዚህ አይነት ሰዎች ነን። ቤተሰቦች ካልጋ ቢነሳ ተራሰው አደለን። ክብራችንን መርሳት የለብን። ጠዋት ስንነሳ እግዚአብሔር ልጅ ክቡር ፍጥረት ተነሳ ከእንቅልፉ፣ ታጠቀ፣ ሆከቡ ወጣ፣ ደመቀ ነው የሚባለው እንጂ እየተነጫነጩ ወደ ቀን መግባት ፈጽሞ ልክ አይደለም። ብዙ እንደተማንበት ተስፋለን። ስቲመን ተማራክ ጻፉ። የምትሰሙት ሁሉ ኮሜንት ሳታደርጉ አትውጡ። ቀን ልብ ያላችሁ ሆይ ኮሜንት አርጉ ኮሜንታችሁን አነባለው ኮሜንት ስታደረጉ ደግሞ ያው አልጎሪዝሙ ምንድነው የሚለው ዩቲዩብ ሰው ይወዱታል ቪዲዮውን ስለዚህ ከፊት ላድርገው ብሎ ያደርጋል ስለዚህ እሱን አድርጉ የላይክ በተኑን ተጫኑ እግዚአብሔር ስርነት የእናታችን ቤታችን ድረት በረከት የመላ ጠበቃ አብሮን ይሁን ጌታችን ኢየሱስ ክርስቶስ በተዘረጋጆቹ ሁላችሁን ይባርክ መንፈስ ቅዱስ ይቀድሳችሁ ቀርሳሸናፊ ቆርማዳሚንሰላ